ትንሽ በጣም ነው የመረረኝ፣ ኢትዮጵያ ውስጥ ከመኖር አሜሪካን ሀገር ጂንስ ሱሪ ሆኜ እኖር ይሻለኛል። እንኳንም አለው ለምን ሰልባጆነት መጣ። ዛሬ ደግሞ በጊዜ እየጨዋ ነው ማይምላልኝ። እንዴት ነው የሚሮጠው አንተ ባጃጅ? ትንሽ ሆና እንዲህ ሮጣ፣ ስታድግ ደግሞ እንዴት እንደምትሮጥ አሰብኩት። መንጃ ፈቃድ አምጣ። ይው እስኪ ፍሬንቻው ይሰራል? ፍሬንቻውን አብራ አይ ይሰራል። እሺ ጎማስ ንጹህ ነው? አዎ ንጹህ ነው። ቼክ አድርጉት። አይ ግሬ አንተ ጎማው ማነው ነው እንደ ነፋው ልጋለኝ ነው እንደ ደግሞ የምንቀል ነው በሶስት ጎማ የምነዳው አንዱ ጎማስ አይ ልኮ ሶስት ጎማ ነው ነው እንደ ሀሳቤ እኮ አራት ትክሮች ላይ ስለሆነ ነው። አረ በምን ልጣው? ይሄማ የሚቀጣ ጉዳ አይደለም። አረኒ መሞቴ ነው ፈጣሪው ለማረገው ነገር